እንደምላችኋል። የዕለቱን የኢቢሲ 7 ሰዓት ዜና አርዕስተ ዜናውን በማስቀደም እንጀምራለን። የአዲስ አዳማን የፍጥነት መንገድ በሁለት አቅጣጫ ከአዲስ አበባ ጋር የሚያገናኘው ውጫዊ የቀለበት መንገድ ሙሉ በሙሉ ተጠናቀቀም። አይኤስ እየተዳከመ ቢሆንም አሁንም የዓለም ደህንነት ትልቁ ስጋት በመሆኑ በቅንጅት መስራት እንደሚያስፈልግ የአሜሪካው ፕሬዚዳንት ባራክ ኦባማ ተናገሩ። አብራችሁን ሁኑ። የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። በኦሮሚያ ክልል በ2008 በጀት ዓመት በማህበራዊና ኢኮኖሚያዊ ዘርፍ ህብረተሰቡን ባሳተፈ መልኩ የተሰራው ስራ ውጤታማ መሆኑን የክልሉ ርዕሰ መስተዳድር ሙክታር ከድር ገለጹ። በሌላ በኩል ሰሞኑን በክልሉ በተለያዩ የማህበራዊ ሚዲያዎች በሰላማዊ ሰልፍ ስም እየተደረገ ያለው ጥሪ በኃላፊነት ማንም በይፋ ጥያቄ ያላቀረበበትና በክልሉ መንግስት እውቅና ያልተሰጠው የጥፋት ኃይሎች እንቅስቃሴ በመሆኑ ህብረተሰቡ ይህንን ተገንዝቦ ድርጊቱን ማውገዝ እንዳለበትም ርዕሰ መስተዳድሩ ሙክታር ከድር አሳስበዋል። ለዝርዝሩ የኦሮሚያ ክልል ርዕሰ መስተዳደር አቶ ሞክታር ከድር በክልሉ በ2008 የበጀት ዓመት የተከናወኑ ታላላቅ ስራዎችን አስመልክቶ በሰጡት መግለጫ በክልሉ በበጀት ዓመቱ በማኅበራዊና ኢኮኖሚያዊ ዘርፍ የተሰሩ ስራዎች ውጤታማ ነበሩ ብለዋል። አርሶ አደሩ የተለያዩ የግብርና ቴክኖሎጂዎችን የመጠቀም ባህሉ እያደገ በመምጣቱ በዘርፉ አበረታች ለውጥ መገኘቱንም አንስተዋል። አርሶ አደሩ በዘርፉ ይበልጥ ውጤታማ እንዲሆን በበልጉና በመኸሩ የእርሻ ስራ ሰፋፊ ስራ መሰራቱንም ገልጸዋል። Mishaa fomish tuma qonna gudi suudaf hika guda kan kabu የግብርናው ዘርፍ ምርታማነትን ለማሳደግ በዘንድሮ ዓመት አርሶ አደሩ የግብርና ቴክኖሎጂዎች አጠቃቀም ላይ በሰፊው እንዲሳተፍ በመደረጉ የቴክኖሎጂ አጠቃቀም በሁሉም አርሶ አደሮች ዘንድ ባህል እየሆነ መጥቷል። በዚህም የዘርፉ እድገት እየጨመረ ነው። በክልሉ በመንገድ ልማት፣ በጤናና በትምህርት ዘርፍ በበጀት ዓመቱ የተሰሩ ስራዎች በተቀመጠው እቅድ መሰረት ሲታዩ አፈጻጽማቸው አበረታች ቢሆንም በቀጣይ በየዘርፉ ትኩረት ሰጥቶ እንደሚሰራም ገልጸዋል። ከአየር ንብረት ለውጥ ጋር ተያይዞ በተከሰተው ድርቅ የክልሉ መንግስት ትልቅ በጀት መድቦ አስቀድሞ በርካታ ስራዎችን ሲሰራ መቆየቱን የገለጹት ህብረተሰቡን በማሳተፍ በተሰራው ሰፊ ስራ የዜጎችን ህይወት መታደግ መቻሉንም እንዲሁ አንስተዋል። የእንስሳትን ህይወት በመታደግ ረገድም እንዲሁም ድርቁን በዘላቂነት ለመቋቋም አርሶ አደሩ ያለውን የውሃ በአግባቡ ተጠቅሞ እንዲ ጉባኤ እየተሰራ ነው ብሏል። የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመመለስም የክልሉ መንግስት የአጭር የመካከለኛና የረዥም ጊዜ እቅድ በማውጣት በተሰራው ስራ ውጤት መገኘቱንም ጠቁመዋል። ያርሶ አደሩን የመሬት ካሳ ክፍያ አፈጻጸም በአብነት በማንሳት ኢመቆና ቡላ ለፈራ ሰው ብሚሶማቲን ከው ቆፈ ከንርዶፎች ለልማት ተነሽ የሆኑ አርሶ አደሮችን ጥቅም የሚያስጠብቅ ኤጀንሲ በክልሉ ተቋቁሞ አርሶ አደሩ ከመሬቱ አግባብ ያለው ካሳና ተተኪ መሬት እንዲያገኝ ተደርጓል። በቀጣይም በዚህ ረገድ ትኩረት ተሰጥቶ የሚሰራ ይሆናል። በሌላ በኩል ሰሞኑን በተለያዩ የማህበራዊ ሚዲያዎች በሰላማዊ ሰልፍ ስም በክልሉ እየተደረገ ያለው ጥሪ በውስጡ የጥፋት ተልዕኮ ያነገበ መሆኑንም ርዕሰ መስተዳድሩ ገልጿል። ሰልፉ በክልሉ መንግስት እውቅና ያላገኘና የሀገርን ሰላም የሚያጎድፍ ብሎም ኃላፊነቱን የሚወስድ አካል የሌለው ህገወጥ ጥሪ ነው ብሏል። አቶ ሙክታር ዋሚቻ መታሲፈማጀር ኩን በሀገሪቱ ህገ መንግስት መሰረት ይህንን ሰላማዊ ሰልፍ የሚመራውና ኃላፊነቱን የሚወስድ አካል ሊኖር ይገባል። እስካሁን ሰላማዊ ሰልፉን የሚያካሄድ አካል ሰልፉ የት እንደሚካሄድ መቼ እንደሆነ ስንት ሰዓት እንደሆነ በሚገልጽ መልኩ ለመንግስት ያሳወቀ አንድም አካል የለም። ህጋዊ የሆነ አካል በህጋዊ መልኩ እውቅና አግኝቶ መውጣት ይችላል። ነገር ግን ይህ ሆኖ አልተገኘም። በመሆኑም ህብረተሰቡ ይህንን በማወቅ በጉዳዩ ላይ ባለመሳተፍ ድርጊቱን ማውገዝ እንዳለበትም አቶ ሙክታር ጥሬ አቅርበዋል። ሁመኒኬኝ ስሪት ሁበቴ በሰላማዊ ሰልፍ ስም የሚደረግ ህገ ወጥ እንቅስቃሴ ሀገርንም ህዝብንም የሚጎዳ በመሆኑ ህብረተሰቡ በጥፋት ኃይሎች ከዚህ ቀደም የደረሰበትን ጉዳት ተገንዝቦ በድርጊቱ ላይ ባለመሳተፍ የጥፋት ሴራው ዳግም በኦሮሚያ መከሰት የለበትም ብሎ መቃወም እንዳለበት ጥሬን አቀርባለሁ። የአዲስ አዳማን የፍጥነት መንገድ በሁለት አቅጣጫ ከአዲስ አበባ ጋር የሚያገናኘው ውጫዊ የቀለበት መንገድ ሙሉ በሙሉ ተጠናቋል። በአራት ነጥብ ሁለት ቢሊዮን ብር የተገነባው ይህ መንገድ ቅዳሜ በይፋ ይመረቃል። አበበባዩ ዝርዝሩን አዘጋጅቷል። ከአንድ ከተማ አጠቃላይ መሰረተ ልማት ውስጥ 25 በመቶ መንገድ ሊሆን ይገባል ይላል የዓለም አቀፉ የትራንስፖርት ድርጅት መረጃ። አዲስ አበባም የመንገድ ሽፋኗ አሁን 21 በመቶ ደርሷል። ይሁን እንጂ የመንገዶችና አደባባዮች ጥበት በክረምት ከሚደርስባቸው ጉዳት ጋር ተዳምሮ ለነዋሪዎች አስቸጋሪ ሁኔታን ፈጥሯል። በተለይ ደግሞ የሀገሪቱ ዋነኛ የውጭና ገቢ ንግድ መተላለፊያ የሆነው የቃሊቲ አቃቂ መስመር በተደጋጋሚ ቅሬታዎች ሲሰጡበት ቆይተዋል። ከባድ መኪና ሹፌር ብትጠይቀው አመቱ የሚፈሰው እዚህ አካባቢ ከተማ ስገባ ነው። በጣም ማለት ነው መንገድ ላይ እንደምታውቀው፣ ያው መንገድ ላይ ነው የምትነዳው። በጣም ችግር የለብንም መንገድ ላይ ግን ደርሰን እዚህ ስንደርስ በጣም ከፍተኛ ችግር ነበር። በዚህ የአገሪቱ የወጪና ገቢ ንግድ ዋነኛ የመተላለፊያ ኮሪደር በሆነው መስመር የሚፈጠረውን መጨናነቅ ለማቃለል እና የአዲስ አዳማ የፍጥነት መንገድን በሁለት አቅጣጫ ለማስተሳሰር የሚረዳው የአቃቂ ለቡና የአቃቂ ጎሮ የ28 ኪሎ ሜትር ውጫዊ ቀለበት መንገድ ይህን ችግር እያቃለለው ይገኛል። ቤቴም እዚህ አካባቢ ነው፣ ወደ ትውልድ ዊኝቱ አካባቢ ብዙ ጊዜ በዚህ መስመር እመላልሳል። እኔ አሁን በቃ በጣም ነው በጣም ደስተኛ ነኝ። በጣም ደስ ይላል። መንገዱም በጣም ኮንፈርት ነው። ያው ስፒድን ብቻ ተቆጣጥረ መንዳት ነው እንጂ በጣም አሪፍ ነው። በአራት ነጥብ ሁለት ቢሊዮን ብር ወጪ የተገነባው ይህ መንገድ በቀን ከ20 ሺ በላይ ተሽከርካሪዎችን የማስተናገድ አቅም ያለው ነው። ግንባታውም ከተያዘለት የጊዜ ገደብ በስድስት ወራት ቀደም ብሎ በ33 ወራት ውስጥ ተጠናቋል። የጎሮ አቃቂ ለቡ ውጫዊ ቀለበት መንገድ በአጠቃላይ አንድ የባቡር ማስተላለፊያ ድልድይና እንደነዚህ አይነት ሰፋፊ ሶስት ማሳለጫዎች ተገንብተውለታል። ይህ ፕሮጀክት ወደ አዲስ አበባ በምስራቅና ምዕራብ አቅጣጫ የሚጓዙ ተሽከርካሪዎች የትራፊክ ፍሰትን ከማሳለጥ ባለፈም በሀገር አቀፍ ደረጃ ግንባታቸው የተከናወኑ እንደ አዲስ አዳማ አይነት የፍጥነት መንገዶች ጠቀሜታቸው የጎላ እንዲሆንም ይረዳል። በአዲስ አበባ አዳማ የፍጥነት መንገድ ያዳነውን ጊዜ በቃሊቲ አቃቂ መስመር መልሶ ያጠፈዋል ነው ስለዚህም ጊዜ ያጠፋበት የነበረውን አሁን በእነዚህ መንገዶች በመጠቀም በፍጥነት ወደ አዲስ አበባ መግባት ያስችለዋል ማለት ነው። የዚህ መንገድ ግንባታ ተጠናቆ አገልግሎት መስጠት መጀመሩ ወጪና ጊዜን ከመቆጠብ ባሻገር የአደጋ መጠኑንና የአየር ብክለትን በመቀነስ ረገድም ትልቅ ፋይዳ እንደሚኖረው ይታመናል። መንገዱ ከ30 ዓመታት በላይ የአገልግሎት ዕድሜ እንዲኖረው ተደርጎ መገንባቱንም የፕሮጀክቱ ተቋራጭ አስታውቋል። በጥራት ረገድ ይህ መንገድ በኢትዮጵያ በአዲስ ደረጃ የተሰራ ነው። የአስፓልት ኮንክሪት ሙሊቱና የድልድይ ሥራዎቹ ለተደጋጋሚ ብልሽት እንዳይጋለጥ በሚያስችል መልኩ ተገንብተዋል። ቀደም ሲል ተከፍቶ አገልግሎት መስጠት የጀመረው ይህ መንገድ ቅዳሜ በይፋ ይመረቃል። የ ሁለት ሺ ስምንት ዓመተ ምህረት የኮሚኒኬሽንና ሚዲያ የጋራ ፎረም መድረክ በትናንትናው ዕለት በሀዋሳ ተጀምሯል። በፎረሙ የመጀመሪያ ቀን ውሎ ደግሞ በኢትዮጵያ የብረት ስራ እንቅስቃሴና ተግዳሮቶች ዙሪያም ስልጠናት ሰጥቷል። በጉዳዩ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ኬኔዲ አባተ ከሀዋሳ ኤቢሲ ስቱዲዮ በቀጥታ ተዘጋጅቷል። ከእሱ ጋር የተወሰነ ቆይታ እናደርጋለን። ኬኔዲ፣ እንግዲህ ትናንት የጋራ ፎረሙ ተጀምሯል። ትናንትም ሆነ ዛሬ ምን ነጥቦች ተነሱ የሚለውን ነገር ብትነግረን። አጥል ኬኔዲ በጣም ጥሩ እሺ። ተመስገን አመሰግናለሁ። እንግዲህ በኢትዮጵያ ክልሎች የኮሚኒኬሽን እና የሚዲያ ባለሙያዎች የሚካሄድ ስልጠና አለ። በየአመቱ የሚካሄድ ፎረም አለ። በዚህ ፎረም ላይ እንግዲህ ተጨማሪ የግንዛቤ ማስጨበጫ ስራ መሰራት እንዳለበት ታምኖ ነው ዘንድሮ ለመጀመሪያ ጊዜ በኢትዮጵያ ህብረት ስራ እንቅስቃሴ ዙሪያ ስልጠና እንዲሰጥ የተደረገው። በዚህ ላይ ያዘጋጀነው አጭር ዘገባ አለ። ይህንኑ ተከታትለን እንመለሳለን። በሐዋሳ ከተማ እየተካሄደ በሚገኘው የኮሚኒኬሽንና ሚዲያ አመታዊ የጋራ ፎረም መድረክ ላይ የየዘርፉ የስራ አላፊዎችና አመራሮች በመታደም ላይ ናቸው። የበርካታ ኢትዮጵያውያንን ኑሮ በመቀየር ላይ ከመሆኑም ባለፈ ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ በማድረግ ላይ ስለሚገኘው የህብረት ስራ እንቅስቃሴ በፌዴራል ህብረት ስራ ኤጀንሲ ለተሳታፊዎች የተሰጠው ስልጠና የጋራ ፎረሙ መክፈቻ እለት ዝግጅት ነው። በኢትዮጵያ የህብረት ስራ እንቅስቃሴ ከታሪካዊ አመጣጡ ጀምሮ የተገኙ ተሞክሮዎችና ተግዳሮቶቹ በስልጠናው ተነስተዋል። ኮሚኒኬተሮችን በዚህ በኩል የበኩላቸው ድርሻ እንዲወጡ ነው ሁለተኛ ሚዲያዎች ሊያበርክቱት የሚችሉ አስተዋጽኦ በሙሉ ታሳቢ ያደረገ እንቅስቃሴ እንዲያደርጉ እና ድጋፍ እንዲያደርጉ ለህብረት ስራ ዘርፍ እድገት ኮሚኒኬሽንና ሚዲያ የሚኖረውን አስተዋጽኦ በተመለከተም ውይይት ተደርጓል። ተሳታፊያኑ በሐዋሳ ከተማ የሚገኙ የተሻለ ተሞክሮ ያላቸው የህብረት ስራ ዩኒዮኖችንም ጎብኝተዋል። ህብረት ስራ ዩኒዮኖች ስራዎቻቸውን አጉልቶ የማሳየት ህብረተሰቡ እንዲያውቅ የማድረግ ህብረተሰቡ ብቻም አይደለም መንግስትም እነኚህ እየሰሩ ያሉትን ስራ በሚገባ እንዲያውቅ እንዲረዳው፣ መረዳት ብቻም ሳይሆን የጎደላቸውንም ነገር እንዲያሟላ ለማድረግ የሚዲያና ኮሚኒኬሽን ስራ በጣም ወሳኝና አስፈላጊ ስራ ነው። አርሶ አደሩ በከተማም ያለው ዝቅተኛ የገቢ ደረጃ ላይ ያለ ማህበረሰብ ክፍልም ህብረት ስራ ዘርፍ ውስጥ ሰፊ ተጠቃሚነትን የሚያገኝበት እንደመሆኑ መጠን ትኩረት ሰጥተን እንሰራለን ብለን ነው ለመንቀሳቀስ እያሰብን ያለነው በተለይ ገበያ ከማረጋጋት አንጻር ያላቸው ፋይዳ፣ የአርሶ አደሩን ኢኮኖሚ ከመቀየር አንጻር፣ እንዲሁም ደግሞ በማህበራዊ መስክ ተሰማርተው የሚሰሩበት ስራዎች ብዙ ናቸው ና እነዚህም በሚገባ ለህብረተሰቡ ከማስገንዘብ አንጻር ብዙ የሚቀሩ ነገሮች አሉ ና እነዛ ላይ ብዙ መስራት እንደሚጠበቅብን ያየንበት ሂደት አለን። ውይይቱ ዛሬም በ2008 ዓ ምት የፌዴራል ና የክልሎች የኮሚኒኬሽንና ሚዲያዎች አፈጻጸም ላይ በሚደረግ ውይይት ቀጥሎ በመካሄድ ላይ ነው። እሽ፣ ኬኔዲ ኤጀንሲ ዋና ዳይሬክተር አቶ ኡስማን ስሩር እዚህ አጠገብ ይገኛሉ። ተጨማሪ መረጃ ሊሰጡኝ። እንኳን በደህና መጡ ወደ ስቱዲዮአችን። አመሰግናለሁ። መልካም እንግዲህ የህብረት ስራ ማህበራት በሀገሪቱ ኢኮኖሚ ላይ የሚኖራቸው ሚና በምን አይነት መልኩ ሊገለጽ ይችላል? ከዚህን ጀምር ባጭ መልካም እንግዲህ የሀገራችን ህብረት ስራ ማህበራት በአጠቃላይ መንግስታችን ያስቀመጣቸውን የልማት፣ የመልካም አስተዳደርና የዲሞክራሲ ስርዓት ግንባታ ውጥኖችን ዳር በማድረስ ነገድ በተለይም የኢኮኖሚውን ላይ የሚጫወቱት ሚና ቁልፍና ወሳኝ እንደሆኑ ነው ማየት የሚቻለው። ይህም የግብርና ምርትና ምርታማነት በዘላቂነት ለማሳደግ የምርት ማሳደጊያ ግባቶችን በማቅረብ የምርት ለአርሶ አደሩ ላመረተው ምርት ተመጣጣኝና ፍትሐዊ የገበያ ዋጋ ማግኘት እንዲችል በማድረግ የአርሶ አደሩ የቁጠባ ባህል እንዲዳብርና በተለይ በገጠር ያለው የፋይናንስ ስርዓት ጉለት በመሙላት ቁጠባ ባህል አድርጎ ህብረተሰቡ በመቆጠብ ተበድሮ ኢንቨስት እንዲያደርግ በማድረግ ረገድ እንዲሁም በገጠር እንግዲህ ከግብርና መር ወደ ኢንዱስትሪ መር ለምናደርገው መዋቅራዊ ኢኮኖሚ ሽግግር የህብረት ስራ ማህበራቱ በገጠር ትራንስፎርሜሽንን በማምጣት ረገድ አይነተኛ እርሾ ሆነው አይነተኛ ሚና እየተጫወቱ ያሉበትና በአጠቃላይ ተወዞ ሲታይ በስራ እድል ፈጠራም በሌሎች የማህበራ አገልግሎት ዘርፎችም በሀገራችን ዘርፈ ብዙ ውጤቶችን እያመጡ ያለበት በተለይም ደግሞ በከተሞች የሚታየውን የዚህ የገበያ ጤናማ ያልሆነውን የገበያ ስርዓት ጤንነቱን ለማስጠበቅ የህብረት ስራ ማህበራቱ ሚና አምራች ሸማቹን በቀጥታ በማገናኘት ቁልፍ ሚና መጫወትና ውጤታማ ስራዎችን እያሳኩ እንዳለ ማየት ይቻላል። ያለፈው ዓመት አጠቃላይ እንቅስቃሴ እንኳን ወስደን ብቻ ብናይ ሌሎቹን ያለፉትን ዓመታት ትተን በሀገሪቱ ደረጃ 13 ሚሊየን የተለያዩ የግብርና ምርቶችን የገበያ ትስስር ፈጥረው መገበያ የተቻሉበት የኢንዱስትሪና ግብርና ምርቶች ግብይትን ደግሞ በምናይበት ጊዜ በከተሞች ብቻ ወደ 64 ቢሊየን ብር የሚያወጣ የግብርናና የኢንዱስትሪ ምርቶችን ለአምራቹ እና ሸማቹ አቅርበው መገበያ የተቻሉበት በዚህ ውስጥም አጠቃላይ ተወዞ ሲታይ ከ30 እስከ 120% የትርፍ ህዳግ ከሌላው ከሚያቀርበው የምርት የዋጋ ልዩነቶች እንዳሉት ማየት ይችለናል። ሌላው የጥራት ከጥራት ጋር ታይዞ ህብረት ስራ ማብራቱ ፋናው የሚታወቅ ትረሰብል የሆነ የግብርና ምርት ለሸማቹ ህብረተሰብ በጥራት በፈለገው ጊዜ ማቅረብ የሚችሉበትና አጠቃላይ እነዚህ ነገሮች ወስደን ስናይ ቅድም ያነሷቸውን መንግስታችን ያስቀመጣቸውን የልማት የዲሞክራሲና የመልካም አስተዳደር ስርዓት ግንባታ ውጥኖችን ዳር በማድረስ ህብረተሰብ አብራቱ የድርሻቸውን እየተወጡ እንዳለ ነው ምናየው። ሌላው ከዛ ባሻገር አርሶ አደራችን ዘመናዊ ግብርና ለመገንባት አምርቶ ሸጦ የሚያመርት አርሶ አደር ለመገንባት የኮንትራት ፋርሚንግን በማካሄድ ረገድም ጭምር ጅማሮቻቸው በጣም መልካም እንደሆኑ በተለይ ከትላልቅ ኢንዱስትሪዎች ጋራ ለኢንዱስትሪዎች የሚሆን ምርቶችን ለኢንዱስትሪ ግባት የሚሆኑ ምርቶችን ለእንደነ የቢራከብስ የቢራ ከብስ ያሉ እና ሌሎቹም የጥጥ መሰል ግብዓቶችን በቀጥታ አምርተው ለኢንዱስትሪዎች የሚያቀርቡበት ጥሩ ጅማሮ እንዳለ ማየት ይቻላል። በጣም ጥሩ ነገር ግን፣ የሚስተዋሉባቸው አንዳንዱ ውስንነቶች አሉ። በተለይም አባላትን ከመቀበል አንጻር ያሉ ችግሮች አሉ። ተጨማሪ አዳዲስ አባላትን ከመቀበል ማለት ነው። ከዚህም በተጨማሪ ከስነ ምግባርም አንጻር በአንዳንድ ማህበራት የሚነሱ ግድፈቶች አሉና ከዚህ አንጻር ኤጀንሲያችሁ እነዚህን ችግሮች ለመቅረፍ የሚያደርገው አስተዋጽኦ ምንድን ነው? የስልጠናውም የተሰጠው ለሚዲያ ባለሙያዎች እና ለኮሚኒኬሽን ባለሙያዎች እንደመሆኑ ደግሞ እነዚህ አካላትስ ምን ሚና አላቸው? ይላሉ ለዘርፉ እድገት መልካም። እንግዲህ የህብረት ስራ ማህበራቱ ጋር በርካታ ማነቆዎች አሉ። ከማነቆዎቹ ሁሉ ዋናው ቁልፉ ማነቆ የአመለካከት ማቀ ማነቆ ነው። ያ የአመለካከት ማነቆ የህብረት ስራ ማህበራትን ወሳኝነት፣ ህብረት ስራ ማህበራት በመሰረቱ የድሃ ስብስብ ሳይሆኑ የድህነትን ተራራ መናጃ መሳሪያዎች ናቸው። ይሄ በአስተሳሰብ ደረጃ ፖሊሲዎቻችን ላይ በዝርዝር ቢቀመጥም ይህ በደንብ በየደረጃው በህብረተሰቡም በባለሙያውም በሌላውም አካል በደንብ ባለመያዙ ምክንያት ቀድም ያነሳቸው የሥነ ምግባር ጉለቶች የማስፈጸም ክፍተቶች ህብረተሰብ ማህበራቱ በተለይም የፕሮፌሽናል በሆነ ባለሙያ በደንብ ባለመመራታቸው ምክንያት እዚህም እዚያም ጥረቶች ይታያሉ። እነዚህ ጥረቶች ለመሙላት ኤጀንሲው አቅዶ ከመንግስት ጋር እየተወያየ ሌሎቹም ህብረተሰብ ማህበራትን ድጋፍ የሚያደረጉ አካላት ጋር በመነጋገር እየተሰሩ ያሉ በርካታ ስራዎች አሉ። አንደኛው የማስፈጸም አቅማቸውን የመገንባት ስራ፣ የአመራሩን፣ የአባላትን፣ የባለሙያውን ስርዓት የመገንባት በአሰራር ስርዓት ውስጥ እንዲመሩ የሚመሩባቸው ጋይድላይኖች፣ አሰራሮች የማስቀመጥ ስራዎች እየሰራን ያለ ነው። ሌላው ደግሞ በመሰረታዊነት የአመለካከት ማነቆውን ለመፍታት እንግዲህ ዋናውና ቁልፍ የሆነው የሚዲያ እና ኮሚኒኬሽን ዘርፉ ይህንን የአመለካከት ማነቆ በመፍታት ረገድ ያለው ሚና ተኪ የለሽ ነው። ስለዚህ ይህን ተኬለሽ ሚናው መጫወት እንዲችል በአገሪቷ ያሉ ከፌድሬ መንግስት ኮሚኒኬሽን ጽሕፈት ቤት ጋር ለመነጋገር ለአሁን ሚኒስትር መሥሪያ ቤቱ ባዘጋጀው የዓመታዊ ፎረም ላይ የህብረት ስራ መራት አስፈላጊነት ጠቀሜታና ፋይዳ ላይ እና ያሏቸው ስኬቶች እና ተግዳሮቶቹ ላይ ጋራ መግባባት መድረስ የሚያስችል ስልጠናን የሰጠ ነው ለእነኚህ ለአመራርና ለባለሙያዎችና ይሄ ደግሞ ችግሮችን ይፈታል ብለን እናስባለን። አቶ ኦስማን፣ እሺ እናመሰግናለን። ካለን ሰአት አንጻር በዚህ እንጨርሳለን። እንግዲህ ከአዋሳ ኢቢሲ ስቱዲዮ ለዛሬ ያለን ዝግጅት ይመስላል። ተመስገን፣ ወደ አንተ ልመልሳለን። አመሰግናለሁ ኬኒዲ የሰዓቱ ዜና እንደቀጠለ ነው። የማይዳሰሱ ቅርሶች በምርምር ስራዎች መታተማቸው ቅርሶች ተጠብቀው ለትውልድ እንዲተላለፍ ከማድረጋቸውም በተጨማሪ ለጥናትና ምርምር መነሻ እንደሚሆኑ የቅርስ ጥናትና ጥበቃ ባለስልጣን አስታወቀ። ባለስልጣኑ በማይዳሰሱ ቅርሶች ላይ ያተኮሩ በጥናት የተመረኮዙ አምስት መጽሐፍትን አስመርቋል። ለዝርዝሩ ሰለሞን ጸጋይ። በቅርስ ጥናትና ጥበቃ ባለስልጣን ይፋ የሆኑት የጥናት ውጤቶች ትኩረታቸውን በማይዳሰሱ ቅርሶች ላይ አድርገዋል። መስቀል፣ ጫምባላላና ሸንዳ ከበዓላት የተመረጡ ናቸው። የገዳ ሥርዓት የሥነ ጥበብ የአርኪዮሎጂ እንዲሁም በአማራ ክልል የሚገኙ የተለያዩ የማይዳሰሱ ቅርሶች በጥናታዊ ጽሑፎቹ ተካተዋል። መጻሕፍቶቹ የማይዳሰሱ ቅርሶች ተጠብቀው ለትውልድ እንዲተላለፉና ለጥናትና ምርምር ስራ እንደ ግብዓት እንዲያገለግሉ ሆነው መዘጋጀታቸው ተገልጿል። ለጥናትና ምርምር ከፍተኛ የሆነ መነሻ ናቸው እነዚህ ስራዎች። ስለዚህ ሀብቶቻችን እንዲጠበቁ የብሔር ብሔረሰቦች ሀብቶች፣ የክልሉ ሀብቶች፣ የብሔረሰቡ ሀብቶች በአግባቡ እንዲጠበቁ ለቀጣይ ለትውልድ እንዲተላለፉ ትውልድ እንዲረከባቸው ስለ ማንነቱ በሚገባ እንዲያውቅ ማን ነኝ የሚለውን ነገር ምላሽ እንዲሰጠው ጭምር ያደርጋል። እያንዳንዱ ወጣት በትምህርት ቤት እነዚህን ቅርሶች የማወቅ እድል ይኖሯል። በምረቃ ስነ ስርዓቱ የተሳተፉ የሥነ ጥበብ ባለሙያዎች በበኩላቸው በሥነ ጥበብ ዘርፉ የምርምር የህትመት ውጤቶች ይፋ መደረጋቸው ዘርፉን ለማሳደግና ስራዎቻቸውን ህብረተሰቡ በቀላሉ እንዲያውቃቸው ያግዛል ብለዋል። በመጽሐፍ መልክ እንደዚህ ታትመው መቅረባቸው ለሰዓሊው በጣም ትልቅ ትርጉም አለው። ምክንያቱም ስራዎቹ በማህበረሰቡ ውስጥ ደርሰው በተፈለገው መልኩ የማን እንደሆነ ትልቅ ትርጉም ይሰጣል። ባለስልጣኑ በቀጣይ ሌሎች ቅርሶችን የያዙ የምርምር የህትመት ውጤቶችን ወደ ህብረተሰቡ ለማድረስ እንደሚሰራ አስታውቋል። ይህ ብሔረሰቦችን በሚያካልል መልኩ በተለይ በኢንታንጀብሉና በአርኪዮሎጂ ዙሪያ ያሉ የጥናት ምርምር ስራዎችን በመጻመር ለማሳተም እቅድ ይዘናል። ወደፊትም ይሄው እየቀጠለ የሚሄድ መሆኑን ነው። በቀጣይም የምርምር ስራዎቹ በተለያዩ የሀገር ውስጥና የውጭ ቋንቋዎች እንደሚታተሙ ተገልጿል። በጎርፍ አደጋ ጉዳት የደረሰባቸውን መንገዶች ጥገና ማካሄድ ላይ ትኩረት አድርጎ እየሰራ መሆኑን የድሬዳዋ መንገድ አውታር አስተዳደር አስታወቀ። በ72 ሚሊዮን ብር ክፍያ ተፈጸመባቸው መንገዶች ጥገና ማካሄዳቸውን የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን አስታውቋል። ለተጨማሪው አስማሟየ ነው። የድሬዳዋ መንገድ አውታር አስተዳደር በምስራቅ ኢትዮጵያ የሚገኝ ከ3160 ኪሎ ሜትር በላይ መንገድ ያስተዳድራል። ለመንገዶች መደበኛ ጥገና ማድረግ የከተሞች አስፋል ስራና ትራፊክ ምልክቶችን በመንገዶች ላይ መትከል ተቋሙ ከሚያከናውናቸው ተግባራት መካከል ዋነኞቹ ናቸው። የድሬዳዋ መንገድ አውታር አስተዳደር ቅርንጫፍ ዳይሬክተር አቶ ሳምሶን ተስፋይ በተጠናቀቁ የበጀት ዓመት ከተያዘው ዕቅድ 91 በመቶውን መስራት ተችሏል ብለዋል። ስድስት የመንገድ ፕሮጀክቶች እንዲሁም ሁለት ወቅታዊ መንገድ ፕሮጀክቶች ነበሩን። እነሱም መደበኛው ፕሮጀክት 91 በመቶ በማጠቃለል አመቱ በጀት ተጠናቋል። በከተሞችን አስፋልት የማድረግ ስራም እንዲሁም ሁለት ፕሮጀክቶች ነበሩን። እነዚህ አስፋልቶች ተሰርተው ለብረተሰቡ ከፍት ሆኗል ማለት ነው። በ2008 ጥገና ና የአስፋልት ስራ ከተከናወንላቸው መንገዶች መካከል 1300 ኪሎ ሜትር የሚሸፍነውን ግንባታ ያከናውነው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ነው። በአመቱም 72 ሚሊዮን ብር ክፍያ ያልተፈጸመባቸው መንገዶች ጥገና ማከናወን ነው። ኮርፖሬሽኑ የድሬዳዋ ቅርንጫፍ ስራ አስኪያጅ አቶ አንድነት ሰይፎ የገለጹት መደበኛ ጥገና ስራዎች፣ የወቅታዊ ጥገና ስራዎች፣ የከተሞች አስፋልት ማልበስ ስራዎች እንዲሁም ደግሞ የሶማሌ ክልል ከደጋሀቡር ጎዴ ድረስ ያለ በዋናነት እነሱ የሚያከናወን ነው። አሁን ለጥራት ትልቅ ትኩረት ነው የምንሰጠው። ጥራት ሳይጠበቅ አይሰራም። ምክንያቱ ደግሞ ምንድነው? ተቆጣጣሪ ባለበት ነው። እያንዳንዱ ስራ ላይ ተቆጣጣሪ አለ። ስለዚህ ጥራት ላይ ድርድር የለም። በተቻለ መጠን ጥራት ጠበቀ ነው የምንሰራ ያለ ነው። በምስራቁ የሀገሪቱ ክፍል የኤልኒኖ ክስተት ተከትሎ የደረሱ የጎርፍ አደጋዎች በመንገድ ላይም ከፍተኛ ጉዳት አድርሰዋል። ለእነዚህ በጎርፍ አደጋ ጉዳት ደረሰባቸው መንገዶች ጥገና መስጠትን በተጠናቀቀው የበጀት አመት ትኩረት የሰጠው ጉዳይ ነበር ብለዋል አቶ ሳምሶን ተስፋይ። አስበተፈሪ አልበረከቴ ላይ መንገዱ ለመቆረጥ መሀል ላይ ደርሶ ኦልሞስት የተንጠለጠለበት ሁኔታ የተፈጥሮ ነበረ። ነገር ግን ባደረግነው ድርብርብ ወደ ነበረበት በመመለስ ስራዎች ተሰርተው ጥሩ የምንም አይነት ትራፊክ መቋረጥ ሳይከሰት ደርሰንበታል ማለት ነው። ሌላው ከድሬዳዋ ደንገጎ ያለውም እንደዚሁ በድሬዳዋ ባስከተለው ከፍተኛ ጎርፍ ምክንያት መንገዱ ተቆርጦ ነበረ። እሱም ወደ ነበረበት የሙሊስ ስራ እና የሪቴኒንግ ስራዎች ተመልሶ መሰራታቸው የሚጠቀስ ነው። በአመቱ የመንገድነትን ማስጠበቅ የሚችሉ የትራፊክ ምልክቶች እና የፍጥነት መቀነሻዎች ተሰርተዋል ያሉት አቶ ሳምሶን በአንዳንድ አካባቢዎች ህብረተሰቡ ካለም ጥናት የሚሰራቸው የፍጥነት መቀነሻዎች የአሽከርካሪዎችን ጉዞ ከማስተጓጎል ባለፈ ለአደጋ ላይ ያጋልጡ ስለሚችሉም ጥንቃቄ ሊደረግባቸው እንደሚገባ አሳስቧል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስማማየ ነው ድሬዳዋም። በአርባ ምንጭ ከተማ እየተገነቡ ያሉት መሰረተ ልማቶች ከተማዋ ለኑሮ ምቹ እንድትሆን እያደረጋት መሆኑን ነዋሪዎች ተናገሩ። መሰረተ ልማቶቹ ለከተማዋ የኢኮኖሚ እድገት አስተዋጽኦ እያበረከቱ መሆኑንም ነው አስተዳደሩ የገለጸው። ለዝርዝሩ ብርሃን እያየው አርባ ምንጭ ከተማ በሀገሪቱ ለቱሪስት መዳረሻነት ከሚመረጡ አካባቢዎች አንዷ ናት። በከተማዋና አካባቢዋ አርባዎቹ ምንጮች፣ የአዞ እርባታና የነጭ ሳር ብሔራዊ ፓርክ መኖሩ ምክንያት ነው። እነዚህ መስህቦች ለመመልከት ለሚመጣ ጎብኝና ለነዋሪዎች ምቹ ከተማን ለመፍጠር የመብራት የመንገድ የስልክና የውሃ መሰረተ ልማቶች እየተሟሉላት ነው። በከተማዋ ከሰሳ ዓመት በላይ የኖሩት አቶ ካውያ በቀለና አቶ አጥናፉ ጸጋዬ እንደሚናገሩት ከተማዋ ካለፉት አስር ዓመታት ወዲህ ፈጣን ለውጥ እየታየባት ነው ይሄ በተለይ አሁን የተነበረች የሚባል በሙሉ ጫካ ነበር። በሙሉ የምታያቸው ከተሞች በቃ ነው። አሁን ግን ትልቅ ለውጥ አለ። ከተማው በሳል ህዝብ ዛትም ባለ ነው። አሁን ህዝብ ዛት በተለይ እነዚህ ዩኒቨርሲቲዎች መንጣት ለከተማው ትልቅ አሳጣ አደረ። ከ32 አመት በፊት ይልል እንደዚህ አይነት ውስጥ ለውስጥ መንገድ የለም። ቤቶቹ እንደዛ አይደሉም። እና ከተማው ግን ከ1 ከ10 አመት ወዲህ በጣም ከፍተኛ ለውጥ እያሳየ ነው። በአርባ ምንጭ ሴቻና ሲቀላ በተባሉ ሁለቱ የከተማ ክፍሎች የአስፋልት የጌጠኛ ድንጋይ ንጣፍና የጠጠር መንገዶች እየተገነቡ መሆኑ ነው የማዘጋጃ ቤቱ ዋና ስራ አስኪያጅ አቶ አለማየሁ አብራ የተናገሩት። ለአብነት በየአመቱ 10 ኪሎ ሜትር የአስፋልትና የጌጠኛ ድንጋይ ንጣፍ እንዲሁም የጎርፍ ማፈሳሻ ቦይ ይሰራል ነው ያሉት። የከተማ አስተዳደሩ ከንቲባ አቶ ኤዞ መኩዬ እንዳሉት የመሰረተ ልማቶች መሟላታቸውን ለከተማዋ እድገት የጎላ አስተዋጽኦ እያበረከተ ነው ዋናው ከሰንተር ከከተማው ጀምሮ እስከ ዳር እየተሰራ ያለ ስለሆነ ለከተማው እድገትም ወሳኝ በሆነ አግባብ ለከተማው ውበትም አስተዋጽኦ ባለው መልክ በእኛ በከተማ አስተዳደር እና በዞኑ አስተዳደር ድጋፍ አስፋልት መንገዶችን እያሰራን እንገኛለን። ከንቲባው አቶ ኤዞ እንዳሉት በተወሰኑ የከተማዋ ክፍሎች የሚታየውን የመሰረተ ልማት መጓደል ለማሟላት ከተማ አስተዳድሩ እየሰራ ነው። አሁን ደግሞ ከተማዋ በራሷ ገቢ እንድትተዳደር በክልሉ መንግስት በመወሰኑ የመሰረተ ልማት ስራዎችን ከአሁኑ በበለጠ ለመስራት እንደሚረዳ አመልክተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምፅ ለእናንተ ለተመልካቾቹ በተለያዩ አማራጮች መረጃዎችን እያደረሰ ይገኛል። አሁን ደግሞ በተንቀሳቃሽ ስልኮ ዜናዎችን የስፖርት መረጃዎችን የቢዝነስ ዜናዎችን ማግኘት እንዲችሉ አዲስ አማራጭ ይዞልዎት ቀርቧል። አገልግሎቱን እንዴት ማግኘት ይችላሉ? ይከታተሉኝ። አገልግሎቱን ለማግኘት ወደ መልእክት መላኪያው ሳጥን ይሄዱና ቁጥር በሚገባበት ቦታ 8599ን ያስገቡ። መልእክት በሚጻፍበት ቦታ ላይ ደግሞ ሜኑ ብለው ይጻፉ። ያን ጊዜ የምንሰጣቸውን አገልግሎቶች በዝርዝር የሚያገኙ ይሆናል። ለምሳሌ የእርስዎ ፍላጎት የሀገር ውስጥ ዜናን ማግኘት ከሆነ ኤልኤንኤ ብለው ወደ 8599 ይልካሉ። የሀገር ውስጥ ስፖርት ከሆነ ፍላጎቶ ኤልኤስኤ ብለው ይልካሉ። የምንዛሪ መረጃን ለማግኘት ኢኤክስ ብለው ይልካሉ። የውጭ ዜና ለማግኘት አይኤንኤ ብለው ይልካሉ። የሪዮ ፕሮግራሞችን ለማግኘት ፒጂኤም ብለው ይልካሉ። የሪዮ ኦሎምፒክ ዜናን ለማግኘት ደግሞ ሬዮ ብለው ይልካሉ። ያስተውሉ፣ እስካሁን ድረስ ለሚልኩት መልእክቶች ምንም አይነት ገንዘብ አይጠየቁም። ለምሳሌ ከምንፈልገው አገልግሎት ውስጥ ሪዮ ኦሎምፒክ ዜናዎችን ከሆነ የመረጡት ወደ 8599 ሪዮ ብለው ይልካሉ። ያን ጊዜ አገልግሎቱን ለመጠቀም የስ የሚለውን ፊደል እንዲሞሉ የሚያዘው መልእክት ይደርሶታል። የስ ብለው ሲልኩ መረጃውም ይደርሶታል። ከሂሳቡ ላይም አንድ ብር ይቀነሳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የሕዳሴ ድምፅ ውጭ የመረጃ ምንጭ ወዳገኘ ነው። ዜና ነው በዚሁ የምናልፈው። አይኤስ እየተራከመ ቢሆንም እንኳ አሁንም የዓለም ደህንነት ትልቁ ስጋት በመሆኑ በቅንጅት መስራት እንደሚያስፈልግ የአሜሪካው ፕሬዚዳንት ባራክ ኦባማ ተናገሩ። በሌላ ዜና ግብፅ በሲናይ በረሃ አይኤስን የሚመራውን ግለሰብ መግደሏን ነው ያስታወቀችው። አበበባዩ ተጨማሪ ያለውም አይኤስአይኤስ ዋነኛ ማዕከሉን በሶሪያና ና ኢራቅ ያደርግ እንጂ የጥፋት ሴራዎቹ በመላው ዓለም የተፈጸሙ ናቸው። አሜሪካም በሽብር ቡድኑ ጥቃቶች በርካታ ዜጎቿን በሞታታለች። በፕሬዝደንት